አማራ ሚዲያ ኮርፖሬሽን ለብዛህነት ትልቅ ትኩረት የሰጠና የአገልግሎት ተደራሽነትን በማስፋት ለሕብረ ብሔራዊ አንድነት መጎልበት ከፍተኛ አስተዋጽኦ እያበረከተ የሚገኝ ተቋም ነው። ኮርፖሬሽኑ በተለያዩ ቋንቋዎች የጋራ ሀገራዊ እሴቶችን የልማት ስራዎችንና የሰላም መልእክቶችን በማስተላለፍ ሀገራዊ ኃላፊነቱን እየተወጣ መሆኑን የኮርፖሬሽኑ ሕዝብ ግንኙነት ዳይሬክተር ጋዜጠኛ መሰረት አስማረ ተናግረዋል። አሚኮ ራሱን የሰጠ ተቋም ነው ያለ፣ ማለት ምንድን ነው? አማራ ሚዲያ ኮርፖሬሽን ከፍጥረቱም እና ከተግባሩም የሚያሳየው ለብዝሀነት የተሰጠ ነው ማለት ነው። ብዝሀነት ማለት ማለት ነው፣ አንድም ትውፊት ነው፣ ሁለትም ቋንቋ ነው። እዛ ቀጥሎ ደግሞ ማንነትን መሰረት ያደረገ ነው ማለት ነው። ስለዚህ እነዚህ ማንነቶች የሚገለጹት በሚናገረው ቋንቋ በሚኖረው ድርጊትና በሁለንተናዊ የህይወት ጉዞ ላይ የሚያንጸባረቃቸውን ጉዳዮች ለመዘገብ የተመሰረተ ሚዲያ በመሆኑ ለብዝሀነት ትልቅ ትኩረት ይሰጣል ነው። ስለዚህ ብዝሀነትን በምንገልጸው አንደኛውና ትልቁ ነገር ቋንቋ ነው ማለት ነው። ስለዚህ በቋንቋ ውስጥ ምን ይገለጻል? አለባበሱ ይገለጻል። በቋንቋ ውስጥ ምን ይገለጻል? የሙዚቃ ክህሎቱ ይገለጻል። በቋንቋ ውስጥ ምን ይገለጻል? አጻጻፍ ይገለጻል። የጽህፈት ጉዳዩ ይገለጻል። ስለዚህ በምንሰራቸው ስራዎች ላይ አይነተኛ ሚና እየተወጣ እንደሆነ እናምናለን። ኮርፖሬሽኑ የተዛባ አመለካከትን በማረም ለጋራ ትርክት ግንባታ በትኩረት እየሰራ መሆኑንም አንስቷል። አቧራ የለበሱትን በመጥረግ የተረሱ ማንነቶችን በማምጣት ያሉትን ነገሮች ደግሞ በማጎልበት የጋራ በሚያደርጉን ነገሮች ላይ ተስማምተን ወደፊት መቀጠል ነው። አሁንም በስትራቴጂክ ቅዳችንም በዓመታዊ እቅዳችንም እነዚህ ነገሮች ጎልተው እንዲሄዱ በተሻለ መልኩ እንዲፈጸሙ በተሻለ መልኩ እንዲታቀዱ በተሻለ መልኩ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ራሳቸውን እንዲያጎሉና እንዲያሳዩ እየሰራ እንገኛለን። ነገ ምንሰራለን። ከዚህ አንጻር የተሻለ የወል ትርክት ሚና አለን ብለን እናምናለን ማለት ነው። አሚኮ መነሻውና መድረሻው ብዝሃነትን ማስተናገድና ማጎልበት ነው ያለው ጋዜጠኛ መሰረት አስማረ፣ ከሀገር ውስጥ ቋንቋዎች ባሻገር አህጉራዊና ዓለም አቀፋዊ ቋንቋዎችን በመጠቀም ተደራሽነቱን ለማስፋት እየሰራ መሆኑን ተናግረዋል። የብዝሃነት ጉዳይ በአሚኮ በጣም ትልቅ ትኩረት የተሰጠው በሰፊው የተያዘ ለዚህም ደግሞ የቻናል የአየር ሰዓቱን አስፍቶ መስራት ቀጣይ ደግሞ ገፋ ሲልም ቻናሎች አሁን በሰአታት ከሆኑ ራሳቸው እንዲችሉ ማድረግ እዛ ድረስ ይታሰባል ማለት ነው። አማራ ክልል ውስጥ ወይም ደግሞ ኢትዮጵያ ውስጥ የሚገኙ ብቻ አይደለም። በቀጠናው በምስራቅ አፍሪካ ዞር ብለን ካየን አሊያም ደግሞ እንደ አለም ደግሞ ከተመለከትን ብዙ ሰዎች የሚናገሯቸው ቋንቋዎች ቢዝነስ የሆኑ ቋንቋዎች አሉ። ስለዚህ እነዛን ቋንቋዎች ወደ ምጣኔ ስናመጣቸው አሚኮላ ቢሰጣቸው የተሻለ አገልግሎት ብንሰጥ። ለማህበረሰቡ አንድ ነገር አብርክታ ብለን እናስባለን። ስለዚህ በሀገር ውስጥ በሀገር ውጭም በቀጠና ውስጥ ያለውን በምስራቅ አፍሪካ ያለውን ቋንቋም በረዥም ጊዜ እንዳሳለን ብለን እናስባለን። ዘገባው የትዕግስት ሱባለው ነው።